በጣም ያሳዝናል። ከኋላ የምትመለከቱት ሁለት እህትማማቾች በደቡብ አፍሪካ ሞተው ተገኝተዋል። ደቡብ አፍሪካ ተወልደው ያደጉት እህትማማቾች ዲቦራ መንግስቴና ኦፕራ ፍልቅልቆቹን አጣ ናቸው። የሁለት ፍልቅልቅ እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ሞት ብሔራዊ ሐዘን ነው። በዚህ አስደንጋጭ እንዲሁም ልብ ሰባሪ ሞት የብዙ ኢትዮጵያውያን ልብ ተሰብሯል። በተለይም የወላጆቻቸው ልብ ከልክ በላይ አዝኗል። አባት አቶ መንግስቴ ታደሰ፣ እናት ወይዘሮ ሰብለ አለሙ በወጣትነት እድሜያቸው ያገኟቸው ልጆቻቸውን በተመሳሳይ ቀን አጥተዋቸዋል። በአሜሪካ ሀገር ኦሃዩ ግዛት ሁለት እህትማማቾች እህቶቻችንን እንዲሁም አንድ ኢትዮጵያዊ ወንድማችንን በሚኖርበት ቤታቸው በአንድ ጀንበር በአንድ ቀን ውስጥ በጥይት ተመተው ከሞቱ በኋላ ጉዳዩ በቅጡ ሶስት ወር እንኳን ሳይሞላው አሁን ደግሞ ከሳውዝ አፍሪካ ተመሳሳይ የግድያ የወንጀል ድርጊት በሚመስል መልኩ ሁለት ኢትዮጵያውያን እህቶቻችን በሚኖሩበት ክፍል ሞተው ተገኝተዋል። እጅግ ያሳዝናል። እጅግ ልብ ይነካል። የዲቦራና ኦፕራ ወላጆቻቸው በሰው ሀገር ተንከራተው ልጆቻቸውን ዋጋ ከፍለው በጥሩ ሁኔታ አስተምረው አስመርቀው ትልቅ ቦታም ደርሰው ለማየት የነበራቸው ጉጉት በአንድ አስቀያሚ ቀን ሁሉም መና ሆኗል። እጅግ ነው የሚያሳዝነው። የሟች እህትማማቾች ለሆኑት ለወላጆቻቸው የቅርብ ሰዎች ነን ያሉ ዘመዶች፣ ወዳጆች የተለያዩ ልብ የሚነካ መልእክታቸውን ለእናትና ለአባታቸው እያጋሩ ይገኛሉ። ከእነዚህም መካከል የተመረጡትን ላስነብባችሁ፣ እጅግ ልብ የሚነካውን መልእክትም ላካፍላችሁ። የወላጆቻቸው ጓደኛ የሆነው ግለሰብ ጽሁፉን ሲጀምር እንዲህ ይላል። ጌታ ሁል ጊዜ መልካም ነው። እንዲህ አደረግ ተብሎ አይወቀስም። እኔ ግን ዛሬ ለሰው ጥሩ የሚሰማ ነገር ይዤ አልመጣሁም። ለእኔ ለጓደኞቼ፣ ለአብሮ አደጎቻችን እንዲሁም በሀገር ውስጥ እንዲሁም በመላው ዓለም ላላችሁ ቅልብ ሀዘን ተካፋይ አጽናኝ ለሆናችሁ ውድ የሀገሬ ልጆች በደቡብ አፍሪካ ፕሪቶሪያ ከተማ ሁለት እንቁ ለሀገር ባለውለታ የሚሆኑ አፍ ሞልቶ ወጣት ለማለት የማያስደፍሩ ለግላጋ ቢበዛ የአራት ወይም የሶስት ዓመት ልዩነት ያላቸው ወንድሜ እና እህቴ ብዬ ከምጠራቸው ጓደኞች የአብራክ የተገኙት ወጣት ዲቦራ መንግስቴ እንዲሁም ኦፕራ መንግስቴ አንዲት ጥቁር ቀን፣ አንዲት ጥቁር ሌሊት በክፉ ነገሰችባቸው። ለመናገር ለመስማት አምኖ ለመቀበል የሚያስቸግር መሪር ሐዘን፣ መሪር ለቅሶ፣ መሪር ጨለማ ወረሰን። ልጆቻችንን አጣናቸው፣ አሸለቡ። በመቀጠልም የ ወላጆቻቸው ወዳጅ እንዲህ ይላል፣ አሁን የምማጸናችሁ አባት መንግስቴ ታደሰ እናት ሰብለ አለሙ ይህንን በመጽሐፍ ቅዱስ ብቻ በምድር ያልሆነ በሰው አይምሮ የማይለካ መጽናናት ጌታ እንዲያደርግላቸው መከራውንም እንዲያቀልላቸው በልባቸው ትካዜም እንዳይሆንባቸው በጸሎታችሁ አስቧቸው። እኔም አንዳንድ ቤተሰብና የቅርብ ጓደኛ በጣም በድንጋጤና በሀዘን ውስጥ ሆኜ ትንሽ ሀዘኔን ባካፍላችሁ ብዬ መጽናናት እንዲሆንልን እንዲሆንላችሁ ጌታ አምላክን እማጸናለሁ። ፍጹም ቀጣይ የአምላኬ መጽናናት ለወንድሜ መንግስቴና ለእህቴ ሰብለ እንዲሁም ጓደኞቼ የበረታ ከጸባዎት የሆነ ሀዘን ጨለማን የሚገፋ የአምላክ ፈውስ ያበርታን መጽናናታችን ይብዛ በማለት መልእክት አስተላልፋለሁ ሲል የእነዚህ ወላጆች የቅርብ ጓደኛ የሆነ ግለሰብ በፌስቡክ ላይ ልጥፉን አጋርቷል። እጅግ በሁኔታው ተደናግጧል። በተለይ ወዳጆቹ የሆኑት ግለሰቦች ያጧቸውን የልጅ ሞት እጅግ አሳዛኝ ዜና ምክንያት በማድረግ እሱም የተሰማውን ሀዘን ገልጿል። በሌላ በኩል አንዲት ወዳጃቸውን በፌስቡክ እንዲህ ስትል አጭር መልእክቷን አጋርታለች። አባት መንግስቴ ታደሰና እናት ሰብላ አለሙ ይህንን መንፈስ ቅዱስ ብቻ በምድር ያልሆነ በሰው አእምሮ የማይለካ መጽናናት ጌታ እንዲያደርግ እንደሌላቸው ጸል ያለው በማለት እጅግ ያጠረ መልእክቷን አስተላልፋለች። በደቡብ አፍሪካ አሁን ብዙ ኢትዮጵያን በሀዘን ይገኛሉ። ይህን መረጃ የሰሙ በመላው ዓለም የሚኖሩ ኢትዮጵያን፣ ኤርትራውያን በጉዳዩ እየተነጋገሩበት ይገኛሉ። እንግዲህ ያው በተለያዩ ቦታዎች ሌሎች መረጃዎችን ለማጣራት እየሞከርን ነበር። በተለይ የሁለቱ እህትማማቾች አሟሟት መንስኤው ምንድን ነው? ለምንስ ነው እንዲህ ሞተው የተገኙት? እየተባለ ስለሚጠየቁት ጥያቄዎች ለማጣራት አራት ሞክረን ነበር። እንግዲህ የነሱ የቅርብ ወዳጅ በሳውዝ አፍሪካ እምትኖር ግለሰብ ያጋራችን የጽሁፍ መልእክት እንደሚያመለክተው ልጆቹ በስነ ምግባራቸው እጅግ የተባረኩ፣ በትምህርታቸው የተጉ፣ በብዙ ሰዎች የሚወደዱ ልጆች እንደሆኑ ገልጻ ተናግራለች። ምን አይነት ነገር እንደዚህ እንዳደረጋቸው በጠቅላላው ለማወቅ አልተቻለም ስትል ነው ገልጻ የነገረችን። ስለ ጉዳዩ እንግዲህ የሳውዝ አፍሪካ ፖሊስ መልእክት እንዲሁም ጠቅለል ያለ ሪፖርት ያቀርባል ተብሎ እየተጠበቀ ይገኛል ስትል ነው እንግዲህ ስላሉት ሁኔታዎች ያስረዳች ማለት ነው። አሁንም ቢሆን ፍትህ ጠይቁልን፣ አሁንም ቢሆን መጽናናትን አብዝታችሁ ለወላጆቻቸውም ተመኙልን ስትል ይቺ ወዳጃቸው እንግዲህ ጠቅለል ባለ መልኩ ስላሉት ሁኔታዎች ተናግራለች። አያይዛም እንግዲህ ኢትዮጵያውያን በሳውዝ አፍሪካ የሚገኙ ከባድ ሀዘን ውስጥ እንደሚገኙና ወላጆቻቸውን ለማጽናናት እዛው ተሰብስበው እንዳሉም ጭምር መረጃውን አያይዛ ነግራኛለች ማለት ነው። የእውነት እጅግ ያሳዝናል እጅ እጅግ ልብ ይነካል። ገና በቅጡ ሶስት ወር እንኳን አልሞላውም። በአሜሪካን ሀገር ኦሃዮ ግዛት የሰማ ነው ጉዳይ ሁለት እህትማማቾች እንዲሁም አንድ ኢትዮጵያዊ ወንድማችን በዛው በአንድ መኖሪያ ቤት ውስጥ ነው በጥይት ተመተው የሞቱት። የሁሉም ቤተሰቦች እጅግ በመራር ሀዘን በመሆን ፍትህ እንፈልጋለን እያሉ ፍትህ ሲጠይቁ የነበሩበት ጉዳይ ነበረ። ብዙ ኢትዮጵያውያንም የአሜሪካን ጉዳዩን በማንሳት ፍትህ ለነዚህ ኢትዮጵያውያን እህቶቻችን እንዲሁም ወንድማችን በማለት ብዙ መልእክቶች ተላለፉ ነበር። እንግዲህ ሶስት ወር ሳይሞላው ደግሞ ሌላ አሳዛኝ ክስተት ተመሳሳይ በመሰለ መልኩ ሁለት እህትማማቾች በአንድ ክፍል ውስጥ ሞተው መገኘታቸው ደግሞ ብዙዎችን አስደንግጧል። እንግዲህ ታላቅ እህትየው በትምህርቷ ተመርቃ እንዳለች፣ እንዲሁም ታናሽየው ደግሞ ማትሪክ ተፈታኝ እንደሆነችም የተለያዩ መረጃዎች እየደረሱ ነበር። እነዚህ ልጆች በዛው ሳውዝ አፍሪካ ተወልደው ያደጉም እንደሆኑ መረጃውም እየተሰማ ነበር። ወላጆቻቸውን በጥሩ ሁኔታ ልጆቻቸውን እንዳሳደጉ በልጅነት እድሜያቸው ያገኟቸው ለልጆቻቸው ልጆቻቸው እንደሆኑ ለልጆቻቸውን ለማሳደግ በጥሩ ትምህርት ቤትም ለማስተማር ብዙ ውጣ ውረድ ያሳለፉ ወላጆች እንደሆኑም ጭምር ነው መረጃው ሲደርሰኝ የነበረው። እንግዲህ ጉዳዩ ደግሞ እንዲህ መሆኑና የልጆቻቸው መጨረሻ በዚህ መሆኑ በጣም ያሳዝናል። የወላጆቻቸው ሀዘን በምንም አይነት ሁኔታ ይገለጻል ብዬ አላስብም። እንግዲህ ያው እኔም ማለት የምፈልገው እንደ ወዳጆቻቸው እነዚህ ወላጆችን ምን አይነት ቃል ማጽናናት እንደሚቻል ባላቅም፣ ፈጣሪ አምላክ እንዲያበረታቸው ግን የእውነት ከልብ እመኛለሁ። ዝርዝር ጉዳዮችን በሌላ በቀጣይ ቪዲዮች ይዤ እመጣለሁ። ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።